የእግዚአብሔር ጸጋና ሰላም ከሁላችን ጋር ይሁን። የእግዚአብሔር ወገኖች በያላችሁበት እንደምን ቆያችሁ? በዐቢይ ጾም ውስጥ ያሉትን እሁዶች እንደ ቅድስት ቤተ ክርስቲያን ስያሜ መሠረት ማየት ጀምረናል። ያለፉትን ሁለት አይተናል። ዘወረደ መጀ ቀዳሚው ነው። ሁለተኛው ቅድስት ነው። የዐቢይ ጾም ሦስተኛ እሁድ ደግሞ ምኩራብ ይባላል። መነሻ የዕለቱ ወንጌል በቤተ ክርስቲያን በቅዳሴ ሰዓት የሚነበበው ዮሐንስ ወንጌል ምዕራፍ ሁለት ከቁጥር አስራ ሦስት ጀምሮ እስከ ፍጻሜ ምዕራፍ ያለው ነው። በጌታችን በመድኃኒታችን በኢየሱስ ክርስቶስ ስም አነባለሁ። የአይሁድ ፋሲካም ቀርቦ ነበር። ኢየሱስም ወደ ኢየሩሳሌም ወጣ። በመቅደስም በሬዎችና በጎችን፣ እርግቦችንም የሚሸጡትን ገንዘብ ለዋጮችንም ተቀምጠው አገኘ። የገመድ ጅራፍም አበጅቶ ሁሉን በጎችንም፣ በሬዎችንም ከመቅደስ አወጣቸው። የለዋጮችንም ገንዘብ አፈሰሰ፣ ገበታዎቻቸውንም ገለበጠ። እርግብ ሻጮችንም ይህን ከዚህ ውሰዱ፣ የአባቴን ቤት የንግድ ቤት አታድርጉት አላቸው። ደቀ መዛሙርቱም የቤትህ ቅናት ይበላኛል ተብሎ ነጻፈ አሰቡ። ስለዚህ አይሁድ ምን ምልክት አሳየናል? አሉት። ኢየሱስም መልሶ ይህን ቤተ መቅደስ አፍርሱት፣ በሶስት ቀንም አስነሳዋለሁ አላቸው። ስለዚህ አይሁድ ይህ ቤተ መቅደስ ከአርባ ስድስት ዓመት ጀምሮ ይሰራ ነበር፣ አንተስ በሶስት ቀን ታስነሳዋለህን? አሉት። እርሱ ግን ስለ ሰውነቱ ቤተ መቅደስ ይል ነበር። ስለዚህም ከሙታን ከተነሳ በኋላ ደቀ መዛሙርቱ ይህ እንደተናገረ አሰቡና መጽሐፍንና ኢየሱስ የተናገረውን ቃል አመኑ። በፋሲካ በዓልን በኢየሩሳሌም ሳለ ያደረገውን ምልክት ባዩ ጊዜ ብዙ ሰዎች በስሙ አመኑ። ነገር ግን ኢየሱስ ሰዎችን ሁሉ ያውቅ ነበር፣ ስለ ሰውም ማንም ሊመሰክር አያስፈልገውም ነበርና አይተማመናቸውም ነበር። ራሱ በሰው ያለውን ያውቅ ነበርና ይላል። እግዚአብሔር የአምላካችን ስም የተመሰገነና የተባረከ ይሁን። የዚህ ሳምንት የምኩራብ የትምህርት ርዕስ የቤትህ ቅንዓት በላኝ የሚል ነው። ስያሜው የተሰጠው ጌታ ኢየሱስ ክርስቶስ አምላካችን መራይታችን በምኩራቡ ተገኝቶ ለታሰሩት መፈታትን፣ ለዕውሮች ብርሃንን ጥበብ ሌላቸው በቃሉ ዕውቀት ጥበብን የገለጸበት ከሞት ወደ ሕይወት ሰዎችን የጠራበት ክብሩን የገለጸበት በአጠቃላይ የድኅነት ወንጌልን መስበኩ የሚነገርበት ነው። በዚህ ዕለት ስለ ጌታ ስለመጣበት ዓላማ ይነገራል፣ ይዘመራል። ነገር ግን በዕለቱ ወንጌል የተነገረውም ሆነ በምስባክ ምስባክ የምንለው ቅዱስ ወንጌል ከመነው በፊት ገባሬ ሰናይ ዲያቆኑ ወይም ዋናው ዲያቆን ከመዝሙረ ዳዊት ዘውትር የሚለው ነው። ሁልጊዜም ምስባኩና የዕለቱ ወንጌል እንዲሁም ሌሎቹ መልእክታት ሁሉ ተመሳሳይ ሀሳብ እንዲኖራቸው አድርገው የተሰሩ ናቸው። በቅዱሳን አባቶች የሰራ እግዚአብሔር አምላክ መንፈስ ቅዱስ ስሙ ይባረክ። የዕለቱ ምስባክ መዝሙር 68 ቁጥር ዘጠኝ ነው። ስለ ቤተ መቅደሱ ቅናት የተገለጸው ነው። ይሄ የእግዚአብሔር ቤተ መቅደስ ቅናትን በተመለከተ የተጻፈው በመዝሙረ ዳዊት ነው፣ ግን ስለ ቤተ መቅደስ ነው። የዕለቱ እሁድ ስያሜ ምኩራብ ነው የሚለው። በነገራችን ላይ ምኩራብና ቤተ መቅደስ ይለያያል። ምኩራብ አይሁድ ባሉበት ቦታ ሁሉ በየትኛውም ቦታ የሚሰራ በአብዛኛው በሰንበት የእነሱ ሰንበት ቅዳሜ ነው። በሰንበት እየተገናኙ እየተሰበሰቡ ሕገ ኦሪትን፣ ቃለ እግዚአብሔርን የሚማማሩበት ቦታ ነው። አንዳንድ ማኅበራዊ ጉዳዮችንም ይመክሩበታል። አይሁዶች በተበተኑት ቦታ ሁሉ በምድራችን ሙሉ ምኩራብ አለ። ቤተ መቅደስ ግን አንድ ነው። ቤተ መቅደስ አንድ ነው በዚያን ዘመን ያው በኢየሩሳሌም ብቻ የሚገኝ አምልኮተ እግዚአብሔር የሚፈጸምበት ነው። በአሁን ሰዓት ያው በሰባ ዓመተ ምሕረት ጥጦስ የሮማው ጀነራል ጌታ እንደተናገረው ካፈረሰው በኋላ አይሁድ ቤተ መቅደስ የላቸው። አሁን ትልቁ የመካከለኛው ምስራቅ ፍጥጫ በአረቦችና በእስራኤላያም ወይም በአይሁዶች መካከል ያለው በአብዛኛው በዚህ በቤተ መቅደስ ዳግም መሰራት ጉዳይ ነው። ኢየሱስ እውነተኛውን ቤተ መቅደስ ሰርቷል። አሁን የብሉይ ኪዳኑ ቤተ መቅደስ አይደለም የሚጠበቀው እነሱ ክርስቶስን አዳኝ፣ መድኃኒት መሲህ የሚጠበቀው መድኃኒት ነው ብለው ስላልተቀበሉና ገና ይመጣል ብለው ስለሚጠብቁ ስለ ቤተ መቅደስ ያስባሉ። ነገር ግን ኢየሱስ ክርስቶስ ጌታችን መድኃኒታችን አምላካችን በአጭር ቁመት በጠባብ ድረት ተገልጦ ከመቤታችን ቅድስት ድንግል ማርያም ተወልዶ 33 ዓመት ከሶስት ወር ተመላልሶ በመጨረሻም በቀራንዮ መስቀል ላይ በመሞት የአሮጌውን ቤተ መቅደስ ስርዓት ፈጽሞ ሕገ ኦሪትን ትንቢቱን ፈጽሞ ሕገ ወንጌልን የመሰረተበት አሮጌው ኪዳን፣ ብሉይ ኪዳን አልቆ ወይም ደግሞ ተፈጽሞ ትንቢት ነው እና ጥላ ነው እና በአዲስ ኪዳን የተፈጸመበት ነው። በቤተ መቅደስ ጌታ ኢየሱስ ሲገባ ቤተ መቅደሱ ለአምልኮት እግዚአብሔር ለመፈለግ የሚሰራበት ትልቅ በመፍራት በመንቀጥቀጥ አይሁድ ክብራቸው ነው። ዛሬም ድረስ የሚናፍቁት ትልቁ ክብራቸው ነው። ቤተ መቅደሱ ከፈረሰ በኋላ የአይሁድ ክብር የለም። ስለዚህ ያ ትልቁን ቤተ መቅደስን በተመለከተ ክብራቸው ቢሆኑ አምልኮተ እግዚአብሔር የሚፈጸምበት በመፍራት በመንቀጥቀጥ የሚፈጸምበት ቢሆንም እነሱ ግን በአክብሮት አላይስቱም። በተለይ በቤተ መቅደሱ ዙሪያ ንግድ ነበር። በጎች ይሸጣሉ፣ በሬዎች ይሸጣሉ እርግቦች ይሸጣሉ። ያው ገንዘብ የሌለው ድሃ ዝቅተኛ የሚያቀርበው እርግብ ነው። እንደገናም ገንዘብ ይለወጣል ወይም ምንድለ ፎሬን ከረንሲ ኤክስቼንጅ እንደሚባለው ይለወጣል። ነገር ግን ይህን ስራ በቤተ መቅደሱ ዙሪያ የሚሰሩ ሰዎች ሁሉ እግዚአብሔርን በመፍራት ከማድረግ ይልቅ የሚያጭበረብሩበት ትልቅ የክፋት ስራ የሚሰሩበት ነበር። በኦሪት ዘዳግም ምዕራፍ 14 ላይ በኦሪት ዘዳግም ምዕራፍ 14 ላይ ከቁጥር 22 እስከ 26 እግዚአብሔር አምላክ በሙሴ በኩል እስራኤልን ያዘዛቸው ነገር ነበር። ያ ምንድን ነው? ከእንሳቸው በኩር ከእህላቸው ከእርሻቸው ፍሬ በኩሩን በመያዝ እግዚአብሔር ለማደሪያው በመረጠው ስፍራ በመገኘት መስዋዕት እንዲያቀርቡ ለካህናትም እንዲሰጡ እነሱም በእግዚአብሔር በረከት ደስ እየተሰኙ እንዲበሉ ታዘዋል። ነገር ግን ይላል ነገር ግን ያለህበት ቦታ የእግዚአብሔር ቤተ መቅደስ ካለበት ሩቅ ቢሆን እህል ተሸክሞ እንስሳ እየነዱ መሄድ ይቸግራል፣ ረጅም ጉዞ ስለሚሆን። ስለዚህ ምን አድርገው ይላል፤ ያን ለእግዚአብሔር ያዘጋጀኸውን በኩሩን ከነዶህም ይሁን ከእህልህ ከከብትህ ሽጠውና ገንዘቡን ይዘበ መሄድ በዚያ በዚያ ገንዘብ ለእግዚአብሔር መሥዋዕት አቅርብ። እህል ሸጠህ ከሆነ እህል ገዝተህ፣ ከብት ሸጠህ ከሆነ ከብት ሸጠህ ማን ገዝተህ አቅርብ ይላል። ደግሞ ከተለያየ የሮም ክፍል ስለሚመጡ ከተለያየ የሮም ክፍል ስለሚመጡ ደግሞ ይዘው የመጡት ገንዘብ ኢየሩሳሌም ባለው ገንዘብ መገበያያ ስለማይሰራ መጀመሪያ የሚያደርጉት ገንዘቡን አምጥተው በዛን ዘመን ባለው ኢየሩሳሌም ባለው በሮማ አገዛዝ ባለው ከረንሲ ገንዘብ ይለወጣል። ታዲያ ለዚህ ነው የገንዘብ ለዋጮችን ገበታ ገለበጠ የሚለው። ምን ያደረጉ ነበር? ያጭበረብሩ ነበር። ዛሬም ገንዘብ ሲለወጥ የውጭ ምንዛሪ በሚለወጥበት ጊዜ ከባንክ ውጭ ሲ በግለሰቦች ዙሪያ ሲሆን ብዙ ሰዎች እንደሚጭበረበሩ ይታወቃል። እዛ አልገባ እንደዚህ አይነት ገንዘብ ለዋጮች ናቸው። ሕዝቡ በቅንነት እግዚአብሔርን በመፍራት ለአምልኮት ይዞ የመጣውን ነገር እነሱ ያጭበረብሩ ነበር። ምናልባት እነሱ ይዞ የተመጡት ገንዘብ በዛ ከረንሲ በዛ ገንዘብ ሲለወጥ ሊኖረው ከሚገባው ዋጋ ዝቅ እያደረጉ ሕዝቡን ያታልሉት ነበር እንደገናም ደግሞ ምን ነበረ እንስሳ መስዋዕት ሲቀርብ የታዘዙት ነገር አለ አባቶቻችን እንደሚያስተምሩት ጥርሱ ያልሸረፈ ቀንዱ ያልከረከረ ያልተሰነጋ ወይም ያልተኮላሸ መሆን አለበት ንጹሕ ነውር የሌለበት መሆን አለበት ነጋዴዎቹ ግን ይህን አይጠብቁም ንቀት ነበረባቸው በአብዛኛው እንደዚህ መዳፈር ሊኖራቸው የሚችላቸው ሰዎች ከምእመኑ ይልቅ ካህናቱ ናቸው፣ የእግዚአብሔር ቤት አገልጋዮች ነን የሚሉት ናቸው። ወገኖቼ፣ ወደ እግዚአብሔር ቤት በቀረብን ጊዜ ፍርሃታችን ሊጨምር ይገባል። እንጂ እግዚአብሔር አይለመድም። እግዚአብሔር አይለመድም፣ እነግራችኋለሁ፣ እግዚአብሔር አይለመድም። እግዚአብሔር የሚበላ እሳት ነው። ብዙ ዘመን በቤቱ ስለኖርን እንዳሻ እንድንሆን አይፈቅድልም። በመጽሐፈ ሳሙኤል ቀዳማዊ ላይ እንደምታዩት የሊቀ ካህኑ ኤሊ ልጆች እናፊንና ፊንሐስ ለእግዚአብሔር የሚቀርበውን መስዋዕት እየናቁና እያናናቁ ለእግዚአብሔር ሳይቀርብ ይበሉ ነበር። አልፈውም በቤተ መቅደስ ከሚያገለግሉ ሴቶች ጋር የተኙ ነበር። ካህን አድርጎ ስለጠራቸው፣ ካህን አድርጎ ስለቀባቸው ከነሱ በላይ ጠያቂ ከእነሱ በላይ ማንም ሰው የለ፣ ጠያቂ የለን ብለው እግዚአብሔርን ተዳፈሩት። እግዚአብሔር አይደፈርም። ለዚህ ነው ኤሊም ዘር ለማኝ ይሆናል። ከቤተ መቅደስ በነፃ እንድትበላ ፈቅጄል ነበር፣ አሁን ግን ቁራሽ ትናፍቃለህ። ባከብርህ ናከኝይ ብሎ እጅግ የሚዘገንን ለጆሮ፣ ለሰሚው ጭው የሚያሰኝ ቅጣት እንዳቀረበ እንመለከታለን። በቤተ መቅደሱ ዙሪያ ላይ መቅረባችን አገልጋይ መሆናችን በተለያየ ደረጃ እግዚአብሔርን ማገልገላችን የበለጠ እንድንፈራው እንጂ እንድንደፍረው አይደለም። የነቢያት አለቃ ሙሴ ወደ እግዚአብሔር ክብር በሙላት በቀረበ ጊዜ ራሱ እግዚአብሔር እንደ ወዳጅ እንደ ባልንጀራ አናገርኩት እያለ የሚመከራከርለት የሚሟገትለት ሙሴ እንኳን ወደ እግዚአብሔር ሲቀርብ ፈራው ተንቀጠቀጥኩን ያለው ያን ታላቅ የእግዚአብሔር ክብር አይቶ እግዚአብሔርን ሲፈራ ሲያከብር ነው የምንመለከተው። ወገኖቼ እነዚህ ግን እግዚአብሔርን ተዳፍረውታል። አዎ እንደው ለምሳሌ ይህን ሳይ ምን ትዝ አለኝ? አሁን ሰው የሚያመልከው አሁን ጨሌ ምናምን የሚያመልኩ ሰዎች፣ እኛም በጣዖት አምልኮ ታልፈናል። እግዚአብሔር ምሕረት በዝቶልን ወጣን እንጂ ስትገዙ ጨሌውን ከመርካቶ የሚያመልከው ሰው ጨሌው ከሴትዮዋ እጅ ውድቅ ሲል ውይ ብሎ ይደነግጣል። ሻጮቹ ግን ለነሱ ጉዳያቸው አይደለም። አንተ ተንቀጥቀጥለት እንጂ አምላኬ ነው ብለህ ትልቅ አድርገኸው፣ እንጂ ለነሱ ጉዳያቸው አይደለም አይ ብለው ይላሉ። በእርግጥ ይሄ ንቀታቸው ደስ ይላል። ጥሩ ነው፣ አስተማሪ ነው። ነገር ግን እንደዚህ እንደ ጨሌ ነጋዴዎች በጨሌ ላይ የሚመለከውን ወይ ደግሞ ጨሌውን እያመለከው የሚጠራውን ሰው አንተ አምልከው እንጂ ለኔ ገንዘቤ ነው። ለአንተ ጨሌው አምልኮት ነው፣ ለአንተ ጨሌው አቴቴ የምታደርግበት ነው፣ ለአንተ ጨሌው ዛሩ ቃቢ የምትለምንበት ነው፣ ለኔ ግን ገበያዬ ነው ብለው እንደሚሉ ጥሩ አስተማሪ ነው። ነገር ግን ሕዝቡ የሚያመጣው መስዋዕት ለአንተ አምልኮት ነው፣ ለኔ ግን ገበያዬ ነው ማለት ግን አይቻልም። ለምን? ያምልኮቱ ባለቤት እግዚአብሔር ነው። ለዚህ ነው ጌታ ምዕመኑ ያልደፈረውን እነሱ ስለደፈሩ ምን አላቸው? ቤቴን ብንዶ በአንድ ቦታ የወንበዴዎች ዋሻ አረጋችሁት ይላል። ወንበዴ ነው፣ ወንበድና ነው የሚሰሩት፣ ያጭበረብራሉ። የወንበዴ ዋሻ አደረጋችሁት። በሌላ ቦታ ላይም ቤቴ ለአሕዛብ ሁሉ የጸሎት ቤት ነው አላቸው። የጸሎት ቤት የአምልኮት ቤት መሆን ሲገባው እናንተ ግን የወንበዴ ዋሻ አደረጋችሁት አለ። ጌታ ኢየሱስ ቤተ መቅደሱን ያጸዳበት ወቅት ፋሲካ ቀርቦ ነበር። አይሁድ ከሚያከብሯቸው ወይም ደግሞ እንዲያከብሩ ከታዙት በዓላቶች በተለይ ዋና ዋና ሶስቱ፣ ሶስቱን ማንም አይሁዳዊ ወንድ አይሁዳዊ በኢየሩሳሌም ተገኝቶ ማክበር አለበት፤ ፋሲካ በዓለ አምሳና የዳስ በዓል ናቸው። በእርግጥ ከዚህ ጋር ፋሲካ፣ የቂጣ በዓል፣ የበኩራት ነዶ በዓል፣ በዓለ ሐምሳ፣ የመለከት በዓል፣ የማስተሰሪያ ቀን እነሱ ዮም ኪፑር የሚሉት የዳስ በዓል ወይም ሱኮት የሚሉት በመጽሐፍ አስቴር ላይ ተገልጾ የምናገኘው አስቴር እንደገናም ደግሞ መቅደሱ እንደገና ያነጹበትን የመቃበያን ታሪክ አስቦ ደግሞ የመቅደስ መታደስ በዓል ይላል ዮሐንስ ወንጌል ምዕራፍ አስር ላይ ተጠቅሶ እንመለከታለን። በበዓላቶቻቸው ሁሉ ባዶ እጃቸውን በእግዚአብሔር ፊት አይታዩ ባዶ እጃቸው እንዳይታዩ ታዘዋል፤ እና ለአምልኮ የሚመጣውን ሕዝብ ግን እነኚህ ሰዎች በንግድ ሰበብ ይደፍሩታል። ዛሬም በቤተ መቅደስ ዙሪያ ብዙ ብዙ ንግድ አለ። ይህን ስል በዋናነት የተከፈቱ ሱቆች እና የንግድ ቦታዎችን እያልኩ አይደለም። እሱ ራሱን የቻለ የእግዚአብሔር አሰራር ይግባበት። ነገር ግን ዛሬ እግዚአብሔር ቤተ መቅደስ የሚለው ምንድን ነው ብንል፣ ቤተ መቅደስ የሚለው የእኛን ሰውነት ነው። ይህን ቤተ መቅደስ አፍርሱት፣ በሦስተኛው ቀን አስነሳዋለሁ ሲላቸው፣ አርባ ስድስት ዓመት የፈጀውን ቤተ መቅደስ ብለው አሉ። በምንም መንገድ በሥጋ ቋንቋ አንድ ቤተ መቅደስ በሶስት ቀን አይሰራም። እግዚአብሔር ታምረኛ እንደሆነ እናውቃለን። ነገር ግን እሱ እየነገራቸው ያለው ሰውነቱን ነው። ትገሉኛላችሁ፣ ትሰቅሉኛላችሁ፣ እኔ ግን አስነሳዋለሁ ሲል እናንተ ብትሰቅሉኝ ብትገሉኝም እኔ ግን በስልጣኔ በኃይሌ ከሞት እነሳለው ያለበት ሁኔታ እንመለከታለን። ታዲያ የዛሬ የእግዚአብሔር ሰውነት ወይም የክርስቶስ ቤተ መቅደስ ምንድን ነው ብንል የእኛ ሰውነት ነው። አንደኛ ቆሮንቶስ ምዕራፍ ስድስት ላይ አንደኛ ቆሮንቶስ ምዕራፍ ስድስት ላይ የሚለው ዓለም የእግዚአብሔር ቤተ መቅደስ የእናንተ ሰውነት ነው ይላል። እግዚአብሔር የሚያድረው በእኛ ውስጥ ነው። ቤተ መቅደስ ስንል ግዑዙ አለ፣ ህንፃው ደግሞ ህያው የሆነው ለዘላለም የሚኖረው ደግሞ የእኛ ሰውነት አለ። ግዑዙ ቤተ መቅደስ ዓለም ሲመጣ ይቅርታ ዓለም ሲያልፍ ያልፋል ክርስቶስ ዓለም ሲያሳልፍ በምንም አይነት ኃይል ቢሰራ በምንም አይነት ውበትና ግርማ ቢሰራ ጌታ ሲመጣ ያልፋል። የእኛ ማንነት ግን ዘላለማዊ ነው፣ አያልፍም። ሰው ዘላለማዊ አይደለም ከጌታ የተነሳ። ስለዚህ ሰውነታችን፣ የእኛ ማንነት ይሄ ይሄ ይሄ የእኛ ማንነት በምን ተሞልቷል? ክፋት፣ ቅናት፣ ምቀኝነት፣ አድመኝነት፣ ዝሙት ዘረኝነት፣ መለያየት፣ ጥላቻ፣ ወሬ፣ አሉባልታ፣ ሐሜት፣ ምንድን የሞላው ቤተ መቅደሱ ረክሶ ባየ ጊዜ ጌታ ጅራፉን አነሳ። ለእኛ ትምህርት ነው። ነገ ጌታ በፍርድ ጅራፉን ያነሳል። ዛሬ ቤተ መቅደሱን ካላነጻን ካላስተካከልን ነገር በፍርድ ጅራፉን ያነሳል። በፊቱ ማን ይቆማል? እግዚአብሔር የሚበላ እሳት ነው። ስለዚህ በምን ተሞልተናል? ዛሬውኑ እናጽዳ፣ ንስሐ እንግባ። ይሄ ያንተ ማደሪያ ነው፣ ይሄ ያንተ ማደሪያ ነው። ና ወደ ቤቴ ግባ፣ ና ወደ ውስጤ ደር የማይመች ከሆነ አውጣ እንለዋለን። እሱ አይጸይፍም። በቤተልሔም በረት ሲወለድ በረቱ የቆሸሸ ንጽህና የጎደለው የሚሸት ነበር። ነገር ግን እመቤታችን ቅድስት ድንግል ማርያም ከጠባቂዋ ከአረጋ ዮሴፍ ጋር ወደ በረቱ በገቡ ጊዜ መድን ዓለም ኢየሱስ ክርስቶስ ተወለደ። ክብር ለዘላለም ለስሙ ክብር ይሁን። እሱ ሲወለድስ ያ በረት የከብት በትበት አለ። ያ በረት ቆሾ ነበር አይደለም? ከሩቅ ነገስታት መጥተው ወርቁን፣ እጣኑን፣ ከርቤውን ይዘው የሚያከብሩት ሆነ። ለምን? የክብር ንጉሥ ስለገባበት። ስለዚህ እኛም ክርስቶስ በመስቀል ላይ ሞቶ በአዳም የገባውን ዕዳ በደል አስወግዶ ኃጢአት ያመጣብን ቁጣ የኃጢአት ዕዳ ተሸክሞ በመከራ ሰዓት ውስጥ አልፎ ሕይወት ሰጥቶናል። አንጽቶናል። አሁን አንጽቶናል፣ ቀድሶናል። ለዚህ ነው ቅዱስ ጳውሎስ ሲናገር እግዚአብሔር የመረጣቸውን አስቀድመ ጣቸውን አጸደቃቸው፣ አከበራቸው ይላል። የአምላካችን መንፈስ የክርስቶስ ደም አንጽቶና፣ እግዚአብሔር ይመስገን። ታዲያ ዛሬም ይሄንን ቤተ መቅደስ እንድንፈትሽ ያስፈልጋል። ምን እያረቁ ነው? እግዚአብሔርን በሃይማኖታዊ ስርዓት በስጋ ምልልስ በእግረ ክርስትና ማታለል አይቻልም። ታስታውሳላችሁ፣ ጌታችን መድኃኒታችን ኢየሱስ ክርስቶስ ለስም አጠራሩ ክብር ይሁንና በተሰቀለ ጊዜ መጀመሪያ በፍርድ በጲላጦስ ሸንጎ በነበረ ጊዜ አይሁድ አልገቡም፣ ካገዢው ግቢ ውጭ ነበሩ። ለምን? ገዢው አሕዛብ ስለሆነ የፋሲካ በግ ስለሚበሉ እገዢው ግቢ ገብተው እንዳይረግሱና የፋሲካውን በግ ከመብላት እንዳይከለከሉ ብለው ነው። ይደንቃል። የፋሲካውን በግ ሊበሉ ራሳቸውን ጲላጦስ ቤት ከመግባት ቤተ መንግሥት ከመግባት ሲጠብቁ ንጹሑን ጻድቁን ምንም ያላረገውን ውሯቸውን ያበራላቸው ሽባቸውን የተረተረላቸውን ሙታቸውን አስነስቶ ድንቅ ታምር እያደረገ እየመገበ የሕይወት መንገድ ያሳያቸውን ጌታ በሐሰት ግን ለመክሰስ ቆመው ነበር። በከንቱ ማያውቁትን ሰው ይሰቀል እያሉ ስርዓት አክባሪዎች ናቸው። ቤተ መቅደስን ማርከስ ከዚህ በላይ ምናለ። ብዙዎቻችን ለቤተ ክርስቲያን ለእምነታችን ቀናይ ተቆርቋሪ ነን። መልካም ነው። ብዙ ነገር እናደርጋለን። ውጫዊ ነገሮች ብዙ ዋጋ እንከፍላለን። በጣም ብዙ ዋጋ መልካም ነው። ነገር ግን ሕያው የሆነው ዘላለማዊ የሆነው የእግዚአብሔር ቤተ መቅደስ እኛነታችን በምን ተሞልቷል? መስቀል ላይ ዋጋ የከፈለውን ክርስቶስን አምነን በደሙ ታጥበን ነስተን ንስሐ ገብተን ስጋውን በልተን ደሙን ጠጥተን ክብሩን ለመውረስ ከሰማይ መጣውን ጌታ የምንጠብቅ መለከት መነፋቱን የምንጠብቅ ወይም ደግሞ ስንጠራ በክብር ወደ መንግሥቱ ለመግባት የተዘጋጀን ነን ወይ ነው። ዋናው እሱ ነው። እያንዳንዱ በገዛ ሰውነቱ ለዚህ ነው አንድ ተሰሎንቄ ምዕራፍ አራት አራት ላይ እያንዳንዱ ገዛ ሰውነቱን በክብር በቅድስና ይጠብቅ ይላል። ስለዚህ ይሄንን እግዚአብሔር ከኛ ይፈልጋል። የቤት ቅንዓት በላኝ ምኩራብ የሚለው ምስጢር የያዘው ይሄ ነው። ወገኖቼ የእግዚአብሔር ቃል ሲነበብ ቃሉም ልንመረምር ይገባናል። ቤተ መቅደስ የኔ የእኔ ማንነት ነው ብለን እንድናስብ ያስፈልጋል። ይሄ አምሳ አምስቱ ቀን የጽሞና ጊዜ ነው። በእርግጥ ራሳችን የምናይበት በጽሙና የምንመላልስበት ጊዜ አምሳ አምስት ቀን ብቻ አይደለም፣ ሶስት መቶ ስልሳ አምስት ቀን ሙሉ ነው። በጊዜውም አለጊዜውም ጽና ይላል መጽሐፍ ቅዱስ። ስለዚህ ራሳችን እንድናይ፣ ውስጤ በምን ተሞልቷል እንበል። ወንድምን አትመልከተው፣ በአይን ያለውን ትልቅ ግንድ አውጣ። እግዚአብሔር ለቤቱ ይቀናል። አንዳንዴ ለቤተ ክርስቲያን የቀኑ ለእግዚአብሔር ቤት የቀኑ እየመሰላቸው ወንድማቸውን የሚያሳድዱ በወንድማቸው ላይ ድንጋይ የሚያነሱ ስድብን የሚያወሉ ሰዎች አሉ። እግዚአብሔር ምረት ይብዛላቸው። እግዚአብሔር በዚህ አይደሰትም። ቦአርኔጌስ ወይም የነጎድ ጓድ ልጆች የተባሉት ዮሐንስና ያቆብ ጌታ ምን አይነት መንፈስ እንዳላችሁ ተመልከቱ ያላቸው ለምንድ ነው? ሰማሪያ ጌታን አንቀበልም ጌታን አናስተናግድም ሲሉ እሳት እናውርዳል። ከኛ ሀሳብ ከኛ ፈቃድ ውጭ፣ ወይ ደግሞ ልክ ነው ካልነው ውጭ ወጣውን ሁሉ እንደበድባለን እንዘልፋለን ካልን የነጎድ ጓድ ልጆች ነን። ጌታ እነሱን የገሰጻቸው ምን አላቸው? ምን አይነት መንፈስ እንዳላችሁ ራሳችሁን እዩ ያላችሁ፣ ወገኖቼ ምን አይነት መንፈስ ነው ያለን? ገራም ትሁት ነው። የቤተ መቅደሱ ጌታ ትሁት ነው። ለቤቱ ጉዳይ ሲሆን ብቻ ነው በቅናት የተነሳው። እግዚአብሔር አምላካችን በነገር ሁሉ የተመሰገነ ይሁን። እግዚአብሔር ጸጋውን ያብዛል። እግዚአብሔር መዋለ ጾሙን በሰላም አስጨርሶ ለትንሳኤው በክብር ያገናኛል። በዚህ ውስጥ ደግሞ ሕይወታችን ተቀይሮ የበለጠ የእግዚአብሔርን ቤተ መቅደስ የሆነው ሰውነታችን አንጽተን የእሱን ክብር ለማየት እንድንችል እግዚአብሔር መንፈሱን ከኛ ይውሰድብን። በዚህ መልእክት እግዚአብሔር ከባረካችሁ፣ እግዚአብሔርን አመስግኑት። ክብሩ የእሱ ነው። መልካም ነገሮች ሁሉ የእሱ ናቸው። ድካም ካለ የኔ ነው። መልካም ነገሮች ግን የመልካሙ ባለቤት የእግዚአብሔር ነው። ክብሩ ለሱ ብቻ ይሁን። ላይክ፣ ሼር፣ ኮሜንት ከዚህም አልፎ ሰብስክራይብ አድርጉ። አገልግሎቱን እግዚአብሔር ባሳሰባችሁ መንገድ ሁሉ እንድትደግፉ በእግዚአብሔር ፍቅር በክርስቶስ ፍቅር አደራ እላለሁ። ሰላም ኑልኝ። ቸር ያገናኛል።